እስከ ዛሬ መኪና ብትነዱም ወይንም በመኪና ብትጓዙም እያያችሁት ምን ጥቅም እንዳለው የማታውቁትና ስለመኖሩ ሳታውቁ ጥቅሙ ያመለጣችሁ አስገራሚ የመኪና ክፍሎች በዛሬው ቪዲዮ። እውነት መኪኖች ይህንን ሁሉ ነገር በውስጣቸው ደብቀው ነበር ብላችሁ እንደምትገረሙ አልጠራጠርም። እነዚህን ነገሮች በደንብ ልምድ ያለው ሰው ካልሆነ ሌሎቹ ተጠቅመውበት አያውቁም። ለመሆኑ እነዚህ ነገሮች ምንድን ናቸው? በዛሬው ቪዲዮ የምንመለከታቸው ይሆናል። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮን ቀለል አድርጋችሁ ላይክ በማድረግ ጀምሩት። ስድስተኛ ባክላፕ የመኪና ቀበቶ ላይ ትርፍ የቀበቶ ክፍል እንዳለ ስንቶቻችሁ አስተውላችሁ ታውቃላችሁ? ስንቶቻችሁስ ይህ ትርፍ ነገር ለምን ተቀመጠ ብላችሁ ጠይቃችሁ ታውቁ ይሆናል። በተለይም ይህ ትርፍ የቀበቶ ክፍል በሹፌሮቹ በኩል የለም፣ የሚገኘው በተሳፋሪዎቹ በኩል ብቻ ነው። ታዲያ ይህ ነገር ለምን ሆነ? የመኪና ቀበቶ አደጋ በሚከሰትበት ጊዜ የሰውነታችንን ኃይል በመቆጣጠር እንዳንጋጭ ወይንም ከመኪና ውስጥ እንዳንወጣ ያደርገናል። ነገር ግን አንዳንዴ ኃይላችን ሲበዛ ቀበቶ ራሱ ሊጎዳን ይችላል። በዚህ ምክንያትም ይህ የቀበቶ ትርፍ ክፍል በምንጋጭበት ጊዜ ሙሉ ኃይላችን ቀበቶ ላይ እንዳያርፍ ይፈታል። ትርፍ ቦታን በመፍጠርም በቀበቶ የሚደርስብንን አደጋ ይቀንሳል። ታዲያ ይህ ነገር ለምን በሹፌሮቹ በኩል የለም? ይህ ነገር የሁሉም ሰው ጥያቄ ነው። መልሱም በሹፌሮቹ በኩል እንደተሳፋሪዎቹ ትርፍ ቦታ የለም። በመሆኑም ቀበቶ እንዲፈታ ቢደረግ በቀጥታ ከመሪው ጋር ይጋጫሉ። ተሳፋሪዎቹ ግን ትርፍ ቦታ ስላላቸው ቀበቶ ጉዳትን ለመቀነስ በትንሹ የተረፈውን ክፍል ለመሸፈን ይፈታል። ታዲያ እስከ ዛሬ ስንቶቻችሁ ይህንን ትርፍ ክፍል አስተውላችሁ ታውቃላችሁ? አይታችሁት የማታውቁ ከሆነ ዛሬውኑ ቼክ ማድረግ አለባችሁ። አምስተኛ ካርኬ ወይንም የመኪና ሪሞት። በዚህ ጊዜ ያሉ መኪኖች የሚከፈቱት የሚዘጉት ሆነ ሞተራቸው የሚነሳው በሪሞት ቁልፍ ታግዘው ነው። በተለይም በእጅጉ መኪኖች በሚበዙበት የመኪና ማቆሚያ ውስጥ መኪናችሁን ካቆማችሁ ያለበትን ቦታ ሳትፈልጉ ሪሞቱን በመንካት ብቻ የመኪናውን ድምፅ እንድትሰሙ ያደርጋችኋል። በዚህም ሳትፈልጉ መኪናችሁ ያለበትን ቦታ እንድትለዩ ማድረግ ይችላል። እነዚህ የመኪና ሪሞቶች የሚሰሩት በሬዲዮ ሞገድ ሲሆን በዘጠኝ ሜትር ርቀት ውስጥ ሆኖም የመስራት ብቃት አለው። ነገር ግን የመኪናው ሪሞት ጭንቅላታችሁ ላይ አድርጋችሁ ሪሞቱን ብትጠቀሙ ሪሞቱ የሚሰራበትን ርቀት ከዘጠኝ ሜትር በሁለት እጥፍ አሳድጋችሁ እስከ 27 ሜትር ድረስ እንዲሰራ ማድረግ እንደምትችሉ ስንቶቻችሁ ታውቃላችሁ? ይህ ማጂክ አይደለም። የሰው ልጅ ጭንቅላት 85 በመቶ በውስጡ የሚይዘው ውሃ ነው። ይህ ውሃ ደግሞ ኤሌክትሮማግኔቲክ ሞገዶችን በብዛትና በፍጥነት የማስተላለፍ ብቃት አለው። ታዲያ ጭንቅላታችሁ ላይ አድርጋችሁ ሪሞቱን ስትጠቀሙ በጭንቅላታችሁ ውስጥ ያለው ውሃ ሞገዱን በእጅጉ ጠንካራ ያደርገዋል። በዚህም ከነበረው ጉልበት በሁለት እጥፍ አካባቢ እንዲጨምር ያደርገዋል። ታዲያ ይህ ነገር ሞገድ ነውና ጭንቅላቴን ይጎዳብኛል ብላችሁ እንዳታስቡ። የመኪና ቁልፎች የሚያመነጩት ኃይል አይምሮን የመጉዳት አቅም የላቸውም። በተጨማሪም እነዚህ ሪሞቶች ባትሪያቸው ሞቶ ወይንም በሌላ ነገር የመኪናውን በር አልከፍትም ካሉ የመኪናውን ሪሞት ስትከፍቱት በውስጡ አንድ መጠባበቂያ ቁልፍ አለው። ቁልፉም ያለ ሪሞቱ በሩን ከፍታችሁ እንድትገቡ ያግዛችኋል። ይህንን ነገር ብዙዎች ባለማወቃቸው ሪሞታቸው ሲበላሽ ለማሰራት ብለው መኪናቸውን የማይሆን ቦታ አቁመው ሲንከራተቱ ይውላሉ። ስንቶቻችሁ ይህንን ነገር ታውቁ ኖሯል? አራተኛ፣ ሞርኒንግ ጋዝ። በተለምዶ በጠዋት የመኪና ነዳጅ ከሞላችሁ ከወትሮ ይልቅ የምትሞሉት ጋዝ እንደሚጨምርና ብሩ እንደሚቀንስ ብዙዎች ያምናሉ። በዚህም ብዙዎች በጠዋት በመሄድ ለመኪናቸው ነዳጅን ሲሞሉ ከርመዋል። ታዲያ ይህ ነገር ምን ያክል እውነት ነው? ተመራማሪዎች ጋዝ በሙቀት ሰዓት የተሰራበት ሞለኪዩል ስለሚፍታታ ብዙ ቦታን እንደሚይዝ ይናገራሉ። በዚህም ከመጠን በላይ ሲሞቅ ጋዝ ብዙ ቦታን ሊይዝ ይችላል ይላሉ። በተጨማሪም በቀዝቃዛ ቦታ ላይ ሲሆን ሞለኪዩሎቹ ስለሚጠጋጉ የያዘውን ቦታ እንደሚቀንስ ያምናሉ። ታዲያ ሹፌሮች ይህንን ሰምተው የጋዝ ማደያዎች በጠዋት ሄደው ይሰለፋሉ። ምክንያቱ ደግሞ በጠዋት ቅዝቃዜ ስለሆነ የጋዝ ሞለኪዩሎች ስለሚጠጋጉ ከበፊቱ የበለጠ ጋዝን ለመቅዳት በማሰብ ነው። ነገር ግን ይህ ነገር ሙሉ በሙሉ ስህተት የሆነና ተቀባይነት የሌለው ውሸት ነው። ምክንያቱ ደግሞ የነዳጅ ማደያዎች የሚያጠራቅሙበትን ታንከር አርቀው መሬት ውስጥ ስለሚቀብሩት በጠዋቱ ሆነ ከሰዓት ነዳጁ የሚጠራቀምበት ታንከር ውስጥ ያለው ሙቀት ተመሳሳይ ነው። በዚህም በየትኛውም ሰዓት ሄዳችሁ ነዳጅን ብትሞሉ የምታገኙት መጠን ሆነ ብሩ ተመሳሳይ ነው። እንደውም በቀዝቃዛ ሰዓት መኪናን አስነስታችሁ ወደ ማዲያ ስትሄዱ አየሩ ቀዝቃዛ ስለሆነ መኪናችሁ ራሱን ለማሞቅ ብዙ ነዳጅን ይጠቀማል። በዚህም ከምታገኙት ጥቅም ይልቅ የምታጡት ነዳጅ ይበልጣል። ተመራማሪዎቹም ይህ ነገር ሙሉ በሙሉ ስህተት እንደሆነ ተናግረዋል። ሶስተኛ ሬድ ሬጅ። ማንም ሰው መኪናን ሲገዛ መኪኖችን ከሚያወዳድርባቸው መንገዶች ውስጥ መኪናው በምን አይነት ዕቃ ተሰርቷል ምን አይነት ሞተርን ይጠቀማል? ምን ያክል ሰውስ ይይዛል? የሚሉ ጥያቄዎች በቅድሚያ ይነሳሉ። ታዲያ ከነዚህ ጥያቄዎች ተከትሎ ሁሌም የማይጠፋውና ሰዎች መኪኖቻቸውን ከሚያወዳድሩባቸው መንገዶች ውስጥ ዋነኛው ቀለም ነው። በእኛ ሀገር ደረጃ መኪኖቹ አንድ አይነት ቢሆኑ እንኳን በቀለም ስለተለያዩ ብቻ ዋጋቸው እስከ 500000 ብር ድረስ ልዩነት ይኖረዋል። ብዙ ሰዎች ቀይ መኪናን መግዛት ለከፍተኛ ኢንሹራንስ ወጪ እንደሚደርጋቸው በመፍራት መግዛት አይደፍሩም። ታዲያ ይህ ምን ያክል እውነት ነው? ይህ ነገር ምንም መሰረት የሌለውና ሙሉ በሙሉ ውሸት የሆነ ነው። ቀይ ቀለም ያላቸው መኪኖች ከሌሎቹ መኪኖች በምንም እንደማይለዩና ሻጮቹ የሚያስወድዷቸው ሆን ብለው እንደሆነ ስንቶቻችሁ ታውቃላችሁ? የመኪና ቀለም ከውበት ከአደጋ ሆነ ከኢንሹራንስ ጋር በጭራሽ አይገናኝም። በመሆኑም መኪና ላይ ቀለሙ ብለው ምንም አይነት የዋጋ ጭማሪ ቢያደርጉባችሁ ተቀባይነት የለውም። በዚህ ነገርም እንዳትሸወዱ። ሁለተኛ ካር ዲዛይን፣ የመኪና ዲዛይኖች የብዙሃንን ቀልብ ከሚስቡና መኪኖችን በእጅጉ ውድ ከሚያደርጉ ነገሮች መካከል በቀዳሚነት ይጠቀሳሉ። መኪኖችን በብዛት ማምረት ከተጀመረበት 1900 ጀምሮ አሁን ድረስ በሺህ የሚቆጠሩ ዲዛይኖች ተሰርተው በስራ ላይ ውለዋል። አሁንም ቢሆን ድርጅቶች በፉክክር ብዙ ዲዛይኖችን በስራ ላይ በመዋል ላይ ናቸው። የሚያስገርመው ግን የመኪና ዲዛይኖች በእጅጉ እየተሻሻሉና እያማሩ ቢመጡም ዲዛይን የሚደረግበት መንገድ ግን ከ1930 ጀምሮ አሁን ድረስ አንድ አይነት ነው። ይኸውም የመኪና ዲዛይን የሚሰራው በሸክላ አፈር ነው። በዚህ አይነት መንገድ ለመጀመሪያ ጊዜ ዲዛይን ማድረግ የጀመረው ጄኔራል ሞተርስ ውስጥ መኪና ዲዛይን በማድረግ የሚታወቀው ሃርሌ አርሊ የተባለ ግለሰብ ነው። ቢሆንም በዚህ ጊዜ ሁሉም አምራቾች በሚባል ደረጃ ይህንን አይነት የመኪና ዲዛይን አደራረግ ይጠቀሙበታል። በመጀመሪያ መኪኖቹ ምን እንደሚመስሉ ይሳላሉ። በኮምፒውተር ዲዛይን ይደረጋሉ። በመጨረሻም በምታዩት መልኩ መኪኖቹን በሸክላ አፈር በመስራት ምን እንደሚመስሉ ያሉ በሸክላ አፈር መኪኖችን ዲዛይን ማድረግ በአስር ሺ ዶላሮችን ይጨርሳል ታዲያ በዚህ ጊዜ ይህ ሁሉ የኮምፒውተር ቴክኖሎጂ እያለ በአፈር ዲዛይን መስራት ምን አስፈለገ የሚለው የብዙዎች ጥያቄ ነው መልሱም ይህ በሸክላ አፈር የሚሰራ መኪና መኪናው ተመርቶ ከወጣ በኋላ የሚገጥመውን የአየር ግፊት እንዲሁም የሙቀትና ሌሎችን የመቋቋም አቅም ለመፈተሽ ስለሚጠቅም ነው። መኪናውን ሙቀት ላይ እንዲሁም ንፋስ ላይ በማቆም ምን ያክል ግፊትን ይቋቋማል የሚለውን ይለኩታል። በተጨማሪም ከኮምፒውተር ነገሮች ይልቅ የሚነካ ነገር ዲዛይኑን በደንብ ለመገምገም ስለሚረዳቸው ነው። ደኛ ሂድን ካር ፊቸርስ በመኪናዎች ውስጥ አምራቾች ሲሸጡ የማይናገሯቸው የተደበቁ እቃ ማስቀመጫዎች እንዲሁም መገልገያዎች እንዳሉ ስንቶቻችሁ ታውቃላችሁ? ለምሳሌ አክል ስኮዳ አውቶ የተባለው መኪና በውስጡ ዣንጥላ ቢኖረውም ማንም ስለመኖሩ አይነግራችሁም። እንዲሁም የእንግሊዙ መኪና አምራች ቮክሳል መኪኖች ላይ ከኋላ ያለው የታርጋ መለጠፊያው የሚወጣና ሳይክሎችን መጫን የሚችል ነው። ይህ የሚወጣው የታርጋው ክፍል በትንሹ ሁለት ሳይክሎችን የመጫን አቅም አለው። ቮልስዋገን መኪኖች ደግሞ ብዙውን ጊዜ ካሜራቸው ከጀርባ ያለው የሎጎ ክፍል ውስጥ የተደበቀ ነው። እንዲሁም ታርጋቸው የሚከፈት ሲሆን የሚከፈተው ክፍል ቁልፎችን ለመደበቅ አገልግሎት ይውላል። ሆንዳ ሲአርቪ ደግሞ ከጀርባው ዕቃ ማስቀመጫ ውስጥ ውድ የተባለ ጠረጴዛን ይይዛል። ብዙዎች የዚህ መኪና ባለቤቶች ግን ጠረጴዛው ስለመኖሩ እንኳን አያውቁም። እነዚህ ብቻ ሳይሆኑ በመኪኖች ውስጥ የተደበቁ ብዙ ቴክኖሎጂዎች ይገኛሉ። እነዚህ ብቻ ሳይሆኑ በመኪኖች ውስጥ የተደበቁ በርካታ ቴክኖሎጂዎች ይገኛሉ። ውድ የዜና አዲስ ተከታታዮች ለዛሬው እያስኩላችሁ ቪዲዮ በዚሁ ተጠናቀቀ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ ሁሌም አዲስ